ቤተሰብ ለሀብቴ ደውዬለት ነበር፣ ማለት ነው። አሁን የነገረኝ ነገር ሁላችሁም በተቻላችሁ መጠን ይህን ቪዲዮ መጀመሪያ ሸር፣ ላይክ እያደረጋችሁ ለጨረቃ ፋሚሊዎች እንድታደርሱልኝ ይፈልጋለሁ። ሀይሚና ብሩክ እንግዲህ ትናንት የነበራቸው ፊሊንግ እና ዛሬ ያሉበት ሁኔታ ትንሽ ከበድ ስለሚል ምንም ማድረግ አንችልም፣ ገባችሁ። ምንጊዜም የነሱን ደስታ ብዙ ሰው የሚቀማ ሰው ሞልቷል። የእነሱ ደስታ የሆነ ነገር ማድረግ የሚፈልግ ሰው ብዙ ሰው አለ ማለት ነው። እና እንግዲህ እሱ እንደነገረኝ ስልካቸው እየሰራልኝ አይደለም። እኔም በባለፈው ማስጠንቀቂያ ሰጥቻቸዋለሁ። ከእንግዲህ በኋላ ምንም አይነት ነገር ቢፈጠር፣ ምንም አይነት ነገር ብታደርጉ፣ የለሁበትም። ውሳኔን ምን መወሰን እንዳለብኝ፣ ምን ማድረግ እንዳለብኝ፣ ምን መፍረድ እንዳለብኝ አውቃለሁ ጠንቅቄ። እስከዛሬ ታግሻቸዋለሁ። ከእንግዲህ በኋላ ግን ምን እንደማድረግ እኔ አውቀዋለሁ። አሁን ማንም አይደውልብኝ፣ ማንም አይናገረኝ። እያደረጉት ያለው ነገር በጣም ስለሚያስጠላ፣ በጣም ስለሰቀጠጠኝ እንደተናገኝ አልፈልግም ነው ያለኝ ማለት ነው እና እንግዲህ ምን አድርገዋል ምንድን ነው ምናምን ብሎ ሆነ ለማስረዳት እራሱ በጣም ንጭንጭንጭጭ ነው ያለብኝ ማለት ነው። እና ብሩኬ ደግሞ በጣም አይቷችሁታል። እንግዲህ ብሩኬ ሀቡ ምንም አይነት ነገር መጠጥ እንዲጠጣ ምናምን አይፈልግም። የሆነ ጊዜ እየጠጣ ምናምን አግኝቶት ምን እንዳለው ማለት ነው እና ሕፃን ልጅ አይደለም። አንዴ ቢሬውን አንዴ ውስኪውን እያነሳ እንደ ውሃ ሲገለብጥ የነበረ። ስለዚህ ምንድን ነው እንደዛ የሚያስደርገው? የፈጠረው ችግሩን የፈጠረው ራሱ መሆኑ እያወቀ እንዴት ነው እሱ ቀድሞ የሆነ የተጎዳ መስሎ እንደዛ ነገር ሊያደርግ የቻለው? ምናምን ያለ እኔ በዚያው ያየሁት ነገር የለኝም ምናምን። ግን በተፈጠረው ነገር ግን ሁላችሁም፣ እኔ በጣም ነው ያዘንኩት። እንደ አንድ እንደ ጨረቃ ፋሚሊዎች የሀይሚና የቡርኬን ደስታ የሚፈልግ ሰው በጣም የሆነ ከፍቶናል። ሁላችንም በጣም የከፋነ ዛሬ ማረምን ማንም ቪዲዮ ቢሰራ የማንንም ራሱ አላየውም። ማንም ምንም እንትን ቢል ምናምን ምንም ነገር ያየውት ነገር የለኝም ማለት ነው። ግን ማለት የሆነ እነ ሀይሚና እነ ቡርኬ በደስታ ነገር ካልመጡ ሚዲዮ ሁሉ ምንም ነገር ራሱ ምንም ምንም ደስ የሚል ፊሊንግ ራሱ አታዩበትም ማለት ነው። በጣም ነው የሚያስጠላችሁ፣ በጣም ነው የሚደብራችሁ። እና ቡርኬ ደግሞ በጣም የሆነ ስትረስ ውስጥ ተሎ የሆነ ነገር ተሎ ነው የሚጨንቀው። ሀይሚ ደግሞ ወታ መሄዷ በጨለማ ምናምን ወታ መሄዷ ትንሽ ከበድ ይላል። ገባችሁ እና የእነሱን ደስታ የሆነ ነገራቸውን የእነሱን ደስታ የሆነ መጣል የእነሱን ደስታቸውን መቀማት ምናምን በጣም በጣም አሁንስ! እንዴት እንዳበዛችሁት እንዴት እንዳበዛችሁት! ሄኖክና ቴዲ ነው ይሄን ነገር የሰራችሁ። ሲጀመር በጣም ባለየዎች ናችሁ። ለምን እሷ እየደወለች እንዴት ጠይቃ አድርጋችሁ ለምን መልስ ላታላችሁት? ለምን እንደዛ ትሉታላችሁ? ቡርኬስ ቢሆን በሰው ሀሳብ ነው መመራት ያለብህ? ሰው እንደዚህ አድርግ፣ እንደዚህ ሁን፣ እንደዚህ አድርግላት፣ እንደዚህ በል ስላሉህ እነሱ ስላሉህ ነው መመራት ያለብህ፣ ወይስ በራስህ ሀሳብ ሀይሚ ምን ይሰማታል፣ ምን ይሆናል ብለህ ነው ማሰብ ያለብህ? መጀመሪያ የምታስበውንና ማውራት ያለብህን ነገር እኮ ለይተ ነው ማወቅ ያለብህ እንጂ ሰው እን እንደዚህ ይቀየማሉ እኮ የማደም ቅመሞች እየቀየማሉ ስለተባልክ፣ በአንድ ሰው ጥፋት ሁሉም የሚቀየሙ አይደሉም። እሷ ደግሞ አውቃ ያደረገችው ነገር እንጂ አንተ አውቀህ ያደረግከው ነገር አይደለም። እሷ የምፈልገው የእናንተን ህይወት መበጥበጥ እናንተ መረበሽ እናንተን የሆነ ፍቅራችሁ ማበላሸት ደስታችሁን መቀማት ነው የምፈልገው አይደለ። አንተ ደግሞ ቦታ ለምን ትሰጣታለህ? ለምን ታናግራታለህ? ብሎክ ለምን አታደርጋትም? እንዲህ ቀለል ቀለል ሜትሪክ እኮ ነው። አንድ ሰው የሚረብሻችሁ ከሆነ የሚያዝጋችሁ ከሆነ እንትን የሚላችሁ ከሆነ እኮ ብሎክ ነው። ሌላ ምንም አይነት አማራጭ የለውም። አይደል እንዴ። ስለዚህ ሀይሚ የማፈልገውን ነገር አንተ ተደብቀ እኮ እስከመቼም ልታደርግ የምችለው ነገር የለም እኮ። ሀይሚ እኮ ብዙ ነገር ተረድታለች እንዴ ማሰብ የሚባል ነገር አለ። ሀይሚ ያለፈ ታሪክ ከሆነ ችግር የለውም በቃ። እንዲሁም አንተ ይቅርታ ማለት ሲገባህ እሷ ናት እኮ ይቅርታ ያለችህ፣ የዛን ሀቡ ይዟት እንትን ሲል ማለት ነው። እና እኔ ብዙ ነገሮችን ሞክሬያለሁ። ብዙ ስራትች ታመሜ፣ ጨጓራዬን በእነሱ እስከመታመም ድረስ እዚህ ጋ መጥቼ ነገሮችን አስተካክያለሁ። አልሰማም ካሉ የራሳቸው ውሳኔ ነው። እኔት ሁሌም እንደ ህፃን ልጅ ተያ ይሄን ተይ ይሄን ተይ ይሄን ተው ይሄን ተው እምላቸው ሰው አይደሉም። ከእንግዲህ በኋላ መምከርም ሆነ መመከር አያስፈልጋቸውም። እራሳቸው መወሰን ያለባቸው ነገር ይወስናሉ። አታናግሩኛለ ሀብቴ ስደውልለት ማለት ነው። ደውሉለት፣ ምን እንደሚላችሁ ስሙት። ከምር ደውሉለት እና እንደዚህ እስከ ማለት ድረስ በጣም ነው የተናደደው። በጣም ማለት ነው፣ ማለት እስከ መቼ ድረስ ነው እንደዚህ የተገፉ የሚኖሩት? እስከ መቼ ድረስ ነው በሰው ሀሳብ እንደዚህ፣ እንደዚህ አርጉት፣ እንደዚህ አርጉት እየተባሉ የሚኖሩት? እንደዚህ አይነት ነገር እኮ የሚደረጉ ሰዎችም አይደሉም። ሀይሚና ብሩክ ባይዘው ወይ ማለት ነው። በጣም ስማርት፣ በጣም ጀግና። ምን መወሰድ እንዳለባቸው፣ ምን ማድረግ እንዳለባቸው እ ዲቴል በደንብ ያውቃሉ። አይደል እንዴ እኛ ስላልናቸው፣ እኛ ስለወሰድናቸው፣ እኛ እንደዚህ ነው ስላልናቸው እንትን የሚሉ ሰዎች አይደሉም። ግን ብሩክ ትናንት እንደዚህ አይነት ነገር ለምን አደረገ? ይሄን ነገር ራሱ መፖሰት የለበትም ነበረ። ይሄን ነገር ፕራይቬት ማድረግ ነበረበት እንጂ ፐብሊክ ለምን አደረገው? ከምር ለምን ማድረግ አስፈለገ? አስፈላጊ አይደለም እንደዚህ አይነት ነገር መፖሰት። እራሱ ምንም አስፈላጊ የለም። እንደዚህ ስትረስ ውስጥ ሆነህ ተጨንቀህ፣ አንቺ እንደዚህ ሂደሽ ምናምን ለምን ይሄን ነገር ፐብሊክ አወጣው? ለምን ይሄ ነገር እኮ ፕራይቬት አድርገህ ጸጥ ማለት ነው የነበረብህ እንጂ ፐብሊክ መውጣት የለበትም ነበር እኮ። ለማንም ማንም እስማት የለበትም ነበር ይሄን ነገር ማንም ማለት ነው። አሁንም ቢሆን ምንም አይነት ማስረጃ መረጃ፣ ምናምን አንፈልግም። የተፈጠረውን ነገር ሁሉ በውስጣችሁ ይዛችሁ ነገር በሰላም ሂዶ እንድትመጡልና ነው የምንፈልገው እኛ። እንደዚህ ተፈጥሮ እንደዚህ አድርጋ እንደዚህ እንትን ብሎ እንደዚህ ብሎ ምንም አይነት ነገር እንትን ማለት አንፈልግም። በቃ ከህይወታችሁ ማስወገድ ያለባችሁን ሰዎች አስወግዱ ስትባሉ አሰሙ ማለት እንደ ገና ቴዲና ሄኖክ የእናንተን ህይወት ምን እንደሚያደርጉት ከህይወታችሁ እስካላስወጣችኋቸው ድረስ በጣም ከባድ ነገር ነው የሚያደርስባችሁ፣ በጣም ማለት ነው እና ቡርኬ ደግሞ ልጅቱን ማስጠንቀቂያ ስጣት፣ በቃ ስጣት ማስጠንቀቂያ አልፈልግሽም በላት ሀይሚን። ትናንት እኮ አፈቅራታለሁ እወዳታለሁ ሚስቴናት ብሏታል እንዴ። ከዚህ በላይ ምን እንዲልላችሁ ነው የምትፈልጉ እናንተ? ሲጀመር ትናንት እኮ ያደረገው ቀለበት ዝም ብሎ ነው። ለምን የእንትን ቀለበት አላደረገላትም? ለምን አፈቅርሻለሁ አይላትም? እርስ ብቻ ነው የሚጽፍ ለቢው ፈልጎ ነው ምናምን። እረፉ። ብሩኬ ከዚህ በፊት አድርጎላታል። ሄዳችሁ እዩት። ተይ የቆየ ቪዲዮ ላይ ሄዳችሁ ማየት ትችላላችሁ። የሀይሚን ቀለበት ሄዳችሁ ማየት ትችላላችሁ። ተረድታችሁ ትወጣላችሁት ዴ ምን አስባችሁ ነው ካለ ስምስም የምትሰጡት? እሱ ፈልጎ ያደረገው ነገር አይደለም። እሱ ሰውን ማስቀየም አይወድም። በቃ አለቀ። ገባችሁ? እሱ ነገር ይመጣል ችግር ይፈጠራል ብሎ አስቦት አይደለም ይሄን ነገር ያደረገው። ግን እናንተ እንዳስባችሁት አይደለም የሚሆነው ነገሮች። እናንተ ምስታስቡት ሌላ ነው የሚሆነው ሌላ ነው። ስለዚህ መረጋጋት አለባችሁ። ብዙዎቻችሁ አሁን ቲክቶክ ላይ ሄዳችሁ ታለቅሳላችሁ። ለምንድን ነው የምታለቅሱት? ቢ እናንተ ስላለቀሳችሁ ምንድነው የሚፈጠረው ነገር ምንም የሚፈጠር ነገር እኮ የለም ምንም የሚመጣ ነገር የለም እኮ ተረጋጉ በቃ ምንድን ነው እንደዛ የሚያስለቅሳችሁ እንደዚህ ሆኑ እንደዚህ ነገር እኮ እረፉ በቃ እናንተ ቢያንስ ተረጋጉ እረፉ በቃ እነሱን ነገር በአዲስ ነገር በኖርማል ነገር እንዲመጡልን ከፈለጋችሁ ላይብ ላይ ገብታችሁን የምታለቃቅሱ ሰዎች ረኔ እንጃምን ብዬ ልንገራችሁ፣ እንደዚህ ሁኝ ዋልኩ፣ እንደዚህ ሆንኩኝ፣ ሎ ሶሻል ሚዲያ ላይ ስንትን ስል ዋልኩኝ፣ እንደምን እንደዚህ ሆነ ምናምን። እረፉ በቃ። ነገሮች ስተካከሉ ነገሮች ሊያስተካክሉ መሰለኝ አይደል ዛሬ የጠፉት። ስለዚህ እረፉ በቃ። እናንተ ማቆም ያለባችሁ ነገር አቁሙ። ላይብ ላይ ወታችሁ አትንጫጩ በቃ። ረፉ ከምር አትንጫጩ። ረፉ። ምንድን የሚያስለቅሳችሁ ነገር? ሰው ሆኖ የማይጋጭ ነገር የለም። ሰው ሆኖ የሚያስበው ሳይሆን የሚያስበው ሌላ ነው፣ ደግሞ የማይሆነው ደግሞ ሌላ ነው አይደል እንዴ? ስለዚህ እናንተ ማረጋገጥ አለባችሁ ለምንድን ነው በዚህ መልኩ የምታለቅሱት? ለምንድነው እንደዚህ የምትሆኑት? እናንተ እኮ ትልቅ ልጆች ናችሁ።